አላንገ ሰዎች እንዴት ናችሁኛ? ማን ነው ለማንኛውም ቪዲዮ ለመሰራት አላሰብኩም እንዳጋጣሚ ነው። ራዮ ነው መጣል እንቢ ለምን አልሰራ ለምን አላሳያቸው ምናምን ነገር ቢያ ለማንኛውም የዛሬ ብሎግ ቢሆነ ማለት ነው መኪናዬ ተበላሽታለች። እንዴት አድርጌ ፊክስ እንደማደርጋት አብረና ያለን ማለት ነው። መኪናዬ እንዳጋጣሚ የብላሜም ነገር ነው ደግሞ የብሬክ ነው የብሬክ የሆነ ጽኖ ሩፍ ፈንድቶብኛል ማለት ነው። እናሱ ነገር እንዴት አድርገን እንደምንሰራው አብረና ያለን። እንዴ እንደምታውቁ መኪናዬ እንደዚህና ሰቀያታለው እዚህ ጋር ድረኸው ላይ ወደ ላይ ውጥቻታለሁ። እስኪ አብረና ያለን ፊክስ እንደማድረገው አልጠራጠርም። ዋናው ጤኖር ምን አይነት ጤኖር እንደፈነዳብኝ እርግጠኛ አይደለሁም። እስኪሁን ልበድክ እስካሁን እንግዲህ ሰርች አድርጌ ፈልጌ ካገኘሁት በኋላ አሳውቃችሁና እንግዲህ የሚገዛ ነገር ከሆነ ደንገስተ ምናምን ነገር እንመጣለን። መኪናው በቃ የለውም ብሬክ ማለት ነው ማቆባችሁ በመኪናው እየነዳችሁት ካርቶን አድርጌ ምናምን ነገር የተዘጋጀ ነው ለመስራት እዛ በኋላ ውስጥ ገብቼ የተቆራረጠው ነው ጎማየት ማለት ነው የተካተለው የጥሽ ሁሉ ባንድ ላይ ነው የመጣው። ኖርማል ነው። ለማንኛውም እስኪ አንድ ጓደኛዬን ጠይቀዋለሁ። እዛ እሱ የሚሰራ ልክ እንደኔ መካኒክ ነውና እነሱ የሆነ ጋራጅ ቤት ምናምን ነገር አላቸውና ከሱ ካለ ምናምን ነገር እስኪ ጠይቅልኝ ምናምን ነገር ብየው የጠየቀልኝ ነው። ለማንኛውም እስኪ እሰራዋለሁ በሚል ሙሉ ተስፋልኝ አለኝ። እንግዲህ አብራቸው ኝሆኑ። መቼም ካልነዳናት ዛሬ ካልተሞላሽ ሁሉ ነገር ሳልጨርሳት ምናምን ነገር የቀን አያልፍልኝ ማለት ነው። አብራቸው ኝሆኑ ባይ ባይ ቤት ገብቼ ምናምን ነገሩ ላይ የጠበኩት ነበረ። እንደሚለው ከሆነ የላቸውም ከእነሱ ገና አዝማና ወይም ደግሞ ገና ሌላ ቦታ ማስመጣት አለባቸው ማለት ነው። ነገር ለእኔ ሲሉ ሌላ ቦታ ውስጥ ለማንኛውም እጀ ጎበኛ ለው ፈልጋለሁ ና እስኪ አይቼ እመጣለሁ። ሆኖነ ለማንኛውም በደንብ እንደሚሰማቸው እርግጠኛ ሶፍት ሶፍት ነገር ገዝተናታል። ኢየሩሻላይም ደርሼ ከመጣሁ በኋላ ነው በቃ። ስለዚህ አስቤ የእዛው ነው። ኢየሩሻላይም ያለው ጊዜ ነበር ያዘመንኳት በባለፎ መጣለች አሪፍ የድብ ጥራት እንደሚኖረው አልጠራጠርም። እስኪ አሁን በአውቶቡስ ከመሄደው ምናምን ነገር ብዬ ብራዘርን አወራውትና የብራዘርን መኪና ይዤ ነው ይረው ማለት ነው አብራችሁ የሚሆኑ ፈታ ትሉበታላችሁ። እንግዲህ መኪናችሁ ሲታመም እራሳችሁ ለመጠገን ሞክሩ። እንግዲህ ሞክሬ ካልተሳካልኝ ደግሞ አስገባታለሁ ማለት ወደ ጋራዥ ይቻላል። ዚያ ግን ለማንኛውም ማለት ነው የትቻ ሰብስክራይብ ያላደረጋችሁ ሰዎች ምን አስባችሁ እንደሆነ አላቅም። ነገ ነገ በቃ ላይ አገባኝም የሆነ ሰዓት ላይ ቫይራል ሲወጣ ቪዲዮ ሁሉ ምናምን ነገር፣ የዛኔ ቦታ እንዳታጡ ሰብስክራይብ ለማድረግ ማለት ነውጋ። ለማንኛውም ቸዋል ትመኛላች ይባይ ጠብቁኝ እሺ ኡጋይስ። ለማንኛውም የብራዘር መኪና ሳላሳያችሁ ገብቼ እየነዱት ነው። ብራዘር መኪና አሪፍ ናት። ለማንኛውም እሱ መኪና ይዤ እየሄድኩ ነው ወደ ቦታው። እስኪ የሚኖራቸዋል ተስፋ አደርጋለሁ። ነገር ጎማ መግዛት አለብኝ ግዴታ ለመስራት እና እስኪ ሁሉንም በፈጣሪ እርዳታ እና አብራችሁን ይቆዩ በዚህ ዩቲዩብ ቻናል ፈታ እንደምትሉ ምንም ነገር ጥርጥር የለውም እና ሰብስክራይብ እያደረጋችሁ እሺ። ደጋግሜ ነው የማደርጋችሁ ምናምን ሰብስክራይብ አድርጉት። ለማንኛውም እንደምታዩት ከሆነ ቦታው ደርሻለሁ ምናምን ነገር እስኪ እጅ ጠይቃችኋለሁ። እንዳላቸው ተስፋ ነው የማደርገው እስካሁን ድረስ ያው ከዳታ ይኖራቸዋል ተስፋ አደርጋለሁ። ፕሊስ ቦታ ለባለኛው ፈልጌ አጣሁኝ። ሁለተኛ ቦታ ላይ ነው በሚያሳዝን ሁኔታ አለ የጠበኩበት ቦታ አልነበረም። እንግዲህ ምንም ማድረግ አይቻልም። እስኪ ሌላ ቦታ ደግሞ ፈልጋለሁ። ያለ በዚያ ማዘመን ነው አሉኝ። ሌላ ቦታ ማስመጣት ነው እንጂ እዚህ ጋ የለንም ያሉኝ እስኪ ምንም እንግዲህ አብረን ያለ ተስፋ አልቆርጥም በሚያናድድ ሁኔታ ዛም ቦታ ይጂ አላገኘውትም። ለማንኛውም ሺ በቃ እንግዲህ አሁን ለተስፋ መቆረጥ ላይ ደርሰናል። እዚህ በኋላ ምን እናደርጋለን መሰላችሁ እንግዲህ አጓደኛ ያለ ተነግረውና ከሌላ ቦታ ያስመጡልኛል ማለት ነው ይዜ ነው እና ብረ እንሰረዋለን እና ፔስ። እንግዲህ ብዙ ጊዜ ሊፈጅ ይችላል ብሎግ ለማንኛውም ለቅላቸዋለሁ። ነሳ ላይ ስ ስ ለማንኛውም በሚያስጠላ ሁኔታ አጥቻለሁ ማለት ነው። አላገኘትም ነገር ግን ማለት ያው ተስፋ ቆርጣለሁ ማለት አይደለም። በዛ ላይ ደግሞ ሁሉ ለበጎ ነው። የተመሰገነው እንግዲህ ሌላ ነገር ፈጠር ነበር። ይሄ በቀላሉ ነው፣ ያን ያክል ከባድ ነገር አይደለም። እሰራዋለሁ ማለት ነው ካገኘሁት። ሎኪያፍ ሊዳካ አንድ ደቂቃ ራሱ አይፈጅብኝ ነገር ለመስራት ማለት ነው። ምክንያቱም መዝጋት ብቻ ነው እንጂ ሌላ ነገር ብዙ ነገር የለውም እና ፒስ ለማንኛውም በዚህ ቪዲዮ እንግዲህ አልተሳካም። እንግዲህ በሌላ ቪዲዮ እንደሚሳካ እርግጠኛ ነገር፣ ወጪው በቃ ያው ሁለት ቀን አለፉ ሰንበት ነው ማረጋቻችሁ ነበርና ለማንኛውም እስኪ አንድ ማውቀስ ነበር ደግሞ እሱን አወረችዋለሁ ምናምን ነገር ያለበት ቦታ አውቃለሁ ምናምን ነገር ብሎኛል። ለማንኛውም ልኬለታለሁ። ሞዴል እንደሆነ የመኪና ነገር እንደሚሰራ ወጭም ቢሆን አልጠራጠርም እና ደግሞ ሁሉ ሌላ ቦታ ላይ ቀላል ቦታ ላይ እና ሁሉም ነገር ደግሞ ለበጎ ነው። ጥሩ ነገር እንደሚያጋጥመኝ አልጠራጠርም። ሁሉ ነገር የሚመጣው ለበጎ ስለሆነ ማለት ነው። እንደዚህ አስተሳሰብ ኖራቸው እንደዚህ ነው፣ ነገር ለበጎ ነው ስልህ ቀሌን አልነበረም። ሁሉ ነገር ለበጎ ነው። ፈጣሪ በጣም በጣም አሳቢያችን ነው ለኛ። ለማንኛውም ስራ ቦታ አሁን ነበር የተንከለከልኩ መውጣ የነበር ከቤት አሁን ግን እንደምታዩ ከሆነ አቤት ዘችሁ እየተቀመጨ ምናምን ነገር መኪና መጥቶ ምናምን ነገር የዘውኝ እስከሄዱ እየጠበኩ ነው ማለት ነው። እንግዲህ እዚህ ተረፈ ፈታ ማለት አለ እንዴ? በዛ ላይ እንግዲህ በአንድ 15 20 ደቂቃ ምናምን ነገር ቁጭ ትላለህ መኪናው ላይ ማትነዳም፣ ምናምን ፈታ ነው ማለት ነው። ምን ይመስል ነገር አለ እንዴ? አይ ተመስገን ነው የምር ጋይሶች ከሶስት ቀን በኋላ ምናምን ነገር የጤኖር ተገንቷል ማለት ነው። ከድሮ አቆየ መኪና ነው ያገኘሁት አዲሱ አልተገኘም። እንግዲህ አራት ቀን ሶስት ቀን በቃ ተቻግር ያለው መኪና የለኝም እና ዛሬ አብረን እንሰራዋለን ማለት ነው። ስለተገኘ እንሰራዋለን አብረን። ያው ጋይሶች ለማንኛውም ሶፍ ሶፍ ተገንቷል። አሁን ልሰራው ነው። የሚያስጠላው ነገር ያለ ፀሐይ ሙቀቱ ምናምን ነገር በጣም የሚያስጠላው። ስንት ጊዜ በኋላ መሰራቸው አገኘሁት እና ፈታ በሉ ታች እስከ ራሴ ይሄ ምንድን ነው የሚባለው? ከታች እስከ ላይ በቃ የስራ ልብስ ለብሻለሁ ምናምን ነገር፣ በጣም የተበላሸ ልብስ ነው ለብቼ እንግዲህ እዳክረበት ነው። እዛ የትና ነገር ደግሞ ገዝቻለሁ ለብሬክስ የሚሆነውን ሸሜን ማለት ነው ገዝቻለሁ። ኦይሉም ገዝቻለሁ ምናምን ነገር ያላ ጽኖሩም አለ ጽኖሮ ይታለ እስከዛ ድረስ ፍደኛ በላይ ጽኖር በለማንኛውም ጤኖሩ የሆነት ሁለቶች አንድ አይነት ናቸው እና ይኛው አሁን የገኘት ነው። ይኛው ደግሞ የድሮ ማለት ነው የተበላሸው። ማንኛውም የተፈጠረው ነገር እዚህ ጋር ነው ትንሽ የተበላ እና ለዚህ ነው አጥቼ ያው ሳምንት ተንከራተት እኮ የቭሎግ ሳምንት ፈጀብኝ እና ሰራው ነው መኪናዬ። በቃ እንደዚህ ነው የምሰራው። ወይኔ ውሻ ራሱ ነፈቀች። የሚገርማችሁ ተኝታ በቃ ካረበችበት። ወይኔ ያ ጋይስ፣ ታች ያለውን ነገር ምናምን ነገር ጨረረስን። ያያችሁት ነው ነገሩ። ተወርሶ ቆር ነው ያለው አሁን። እንጨረረስን ታች ያለውን ነገር አሁን ደግሞ እንሞላለን ማለት ነው። ዋይሉ እንሞላለን፣ የብሬክሱን። ከዛ ቼክ አፕ እናደርጋለን። ግን አሁን ላይ እንደዚህ ስሞላ ያስፈልገኛል ሰው ማለት ነው፣ አብሮኝ ያስፈልገኛል። ስለዚህ አንድ ሰው ልጠራ፣ ወይ ማዘር ልጥራት መሰለኝ። አፈሬን በልቼ ደህን በልቼ ሁለት ደቂቃ ብያል ነበር ወይ ሁለት ደቂቃ። ተውት፣ ተውት፣ ተውት ለማንኛውም አንድ ሰላሳ ደቂቃ ፈጅቷል። የምር ያው ተሰራች ማይ ላብ ማይ ላብ ተሰራች ያለች። አሁን ሲቦ ለወጣ ነው ይዟ ይዣ ልዞር ነው። አብራችሁኝ ሁኑ። ለማንኛውም ፍዳዬን በልቻለሁ። ልታጠብና ልወጣ ነው። ያው ሰፍ ሰፍ ያጻኑ ለደረ እኔው መብራቱ ራሱ ጠፍቷል። ፏፏ ነው ማንኛውም ጋይስ፣ ተሰርቷል ተሰርቷል። ያው እየተነዳ ነው። አሪፍ ነው ወደብ ማጥፋ ያለበት ያው ለማንኛውም፣ ለዚህ ቪዲዮ መጨረሻ አንድ ነገር ልላችሁ ፈልጋለሁ። በህይወታችሁ ላይ የሚፈጠሩት ነገሮች ሁሉ የሚመጡት ለበጎ እንደሆኑ ማመን በጣም ነው የሚጠቅማችሁ። በጣም በጣም ነገሮችን በጣም ሌላ ነገር አድርጎ የሚያሳያችሁ ነገሮችን በቃ ከምላችሁ በላይ በሌላ መልኩ ነው የምታዩት። እና እኔ አሁን ለበጎ ናያዩት ሁሉን ነገር የተመሰገነ ሳምንቱን በሙሉ እንግዲህ መኪና አልነበረኝም። ከባድ ነው የምር። ግን በጣም ለበጎ ነበረ። አንደኛ እያንዳንድ ሰዎችን ሳናገር ነበረ አንዳንድ ቦቶች ማላውቃቸውን ሰዎች ደውዬ ምናምን ነገር፣ ቦታዎችን እንደዚህ አይነት ነገሮች ያሉበትን ቦታ ምናምን ነገር ማወቁ ለሌላ ጊዜ በደንብ ነው የሚጠቅመኝ። ስለዚህ ከዚህ የተረፈ ትምህርት ደግሞ መቼም አይመጣም እና የሆነ ችግር ሲመጣ ሁሉ ነገር ለበጎ እንደሆነ ማሰብ በጣም አሪፍ ነው እና በጣም ጠቅሞኛል። እናንተም ደግሞ ነገሮች የሚመጡት ነገሮች ሁሉ ደግሞ ፈጣሪ ነው የሚልክ ብላችሁ አምናችሁ ለበጎ እንደሆነ ካመናችሁ በህይወታችሁ ላይ የምታዩት ብርሃን ሌላ ነው፣ በቃ ሌላ ነው የምሬ ነው የምላችሁ። መኪና ሳይኖራችሁም ብዙ ነገር ማድረግ ትችላላችሁ። እንደውም ገንዘቤን ቆጥቢያለሁ። ሳምንት በሙሉ በመኪና አይደለም በሰው መኪና ነበር ስሄድ የነበረው። ሰው ነበረ እየመጣ ሰው ብዙ ነገር ነው ያተረፈው። ምን አለፋችሁ ብዙ ነገር አተረፈ ያለው ብቻ። ይኸው ትንሽ ሁሉን ባለለም በቃ በትምህርቱ ደግሞ ለወደፊቱ በቃ ማንም የማይሰጣችሁን ትምህርት በአንድ ሆን ያገኘት ማለት ነው። ማንም ሊሰጣችሁ ማይችለው ችግር በጣም ትልቅ አስተማሪ ነገር ነው። ስለዚህ አሪፍ ነው። ነገሮችን አትጥሉ፣ አሁናችሁን ችግር አትጥሉ፣ ለነጋችሁ መሰረት ይሆናል ማለት ነው እና ወዳችኋለሁ። ዳብሊው ቢ ነበርኩኝ። በዚህ ቪዲዮ ፈታ እንዳላችሁ እኔ ምንም በቃ አልጠራጠርም። በመቶ ፐርሰንት በጣም ነው የምትማሩበት እንግዲህ እንዴት እንደሚሰራ ምናምን ነገር በደንብ ቀርጬ ለማሳየት አልተመቻቸልኝም፣ የነበረ ግን ለሌላ ጊዜ እንግዲህ አሳያችኋለሁ አስተምራችኋለሁ ብዬ ተስፋ አደርጋለሁ። ወዳችኋለሁ። ይህ ዩቲዩብ ቻናል ሰብስክራይብ አድርጉት፣ ይጠቅማችኋል። የመሆነቴን ነው ምላችሁ፣ አብረን ነው የምንለወጠው። እና ወዳችኋለሁ። መልካም ጊዜ ሆንላችሁ። በሌላ ቪዲዮ እስክንገናኝ ዳብሉቢ አውት። ባይ ባይ።